ምን እንበል ታዲያ? አንድ የሙታለች አንድ ያለች ከባድ ነው እኮ፣ አስተያየትም ለመስጠት። ጋይስ አስተያየት ለመስጠትም ከባድ ነው ይሄ ነገር። እና ምን አለች ነው፣ እሷ የእሷን መስማት አለብን እኮ ቤተሰብ ለማውራት መኪናውን እስፖኬ ነው እንደ አይንሽ ላይ እያረግሽው፣ ስንት ብር እንደገዛውት በታቅ ደሞ እንደዚህ አታወራማ። የነበረ ሰባት መቶ አምሳ ዶላር የተገዛ መነጽር ነው፣ ሊቭትሰን ይባላል። ኳሊቲውን እንደዚህ አይተማወቅ ትችል ነበር ከመሳደብ። ኤክስፔንሲቭ ነገር አታየውም እኮ እናንተ፣ ይሄ ዝም ብሎ ቅራቀንቦ ነገር ነው የምታየው። እና ምን አለች፣ ነው ጥያቄያችንን መልስ አያላችሁ። መቸስ ሲደብራችሁ መቆስቆስ ትወዳላችሁ። አንድ አጀንዳ በየቤቱ ካልተወራ ያማችኋላ። አይ ኖ በእናንተ አይፈረድም። የስራው ባህሪ ነው፣ መወራት ግድ ነው። ግን እንደዛ ከሆነ የሚዲያው ሰው ተባብሮ ሴትዮዋን ማምጣት አለበት በደንብ የሌሎቹ ሴትዮ ሚዲያ ላይ፣ የሌሎቹ ልጆች ሚዲያ ላይ እንደሚቀርቡት በትክክል መጣ ፌስ በፌስ ፌስ ቱ ፌስ ማውራት አለባት። በቪዲዮ አስገብተው ጋይስ ሰርጀሪ እኮ አልሸነፍ ባይ ናት። ትናንትናውን ታስታውቃለች እድር እንዳለች የውሸት ዳንስና የውሸት እስክስታ እናሳቅ ነበር። ያስታውቃል እኮ ከእውነት ስትጨፍር እና ከልብ ስትስቅ ባይዘወይ ሚዲያ ላይ እኔ አሁን የውሸት ሳቂ ብትሉኝ አልችልበትም። የእውነት የእውነት ባለቅስ ይሻለኛል የውሸት ከምስቅ። ማርያምን ደብሮኛል ብዬ ደብሮኛል ብዬ የእውነት ባለቅስ ይሻለኛል የውሸት ከምስቅ። ሙታለች ብላለች። ያ እንግዲህ የአሁኔ ጎንደር ላይ አንድ ነገር ስኖር ህዝቡ፣ ህብረተሰቡ፣ የአካባቢው ሰው ምናምን ማውራት ይችላል። የሆነ ልጅም ብሎኛል፣ ይሄ አይዋሽም። የእሷ እናት በህይወት የለችም ብሏል። የሆነ ልጅ ከኔ ጋም ገብቶ ባለፈው ለታ ጋይስ እንግዲህ እሱን በሂደት ምናውቁ ይሆናል። የሆነ ነገር ጫፍ ተይዞ ከተመጣም እውነትም ከተወራም እኮ ይመጣል። የጊዜ ጉዳይ ነው ጋይስ እራሳችንን መዋሸት አንችልም። ፊት አይተን እናት መሆኗን መለየት እንችላለን። ያው እንግዲህ ነጭ ቀባል እየገብተሽበታል። በካሜራ ይዘሻት በደንብ ኢንተርቪው ማድረግ ይቻላል ጋይስ። እናት እያለች በዚህ መጠን ከተደረገ በጣም በጣም በጣም ሶሪ፣ ዳንጀረስ ነው ጋይስ። አሁን ነው መፍራት ይላል። ካልሆነም ደግሞ የሰው ቁስል መቀስቀስ ጥሩ አይደለም።

ስለ ገንዘብ ደግሞ እናውራ እስቲ ስለ እነንትና ትናንትና ሰብሰብ ስላሉት መጨረሻውን ብዙ አልሰማሁትም ትንሽ ትንሽ ነው ሰምቼ የወጣሁት ግን አንድ ያየሁት ነገር ምንድን ነው ጋይስ የመቶ ምናምን ሽብር መኪና ስንገዛ እንዴት ነው ኢሚሽን ቸክ ሳናስደርግ ሰው ይዘን ሳንሄድ ምናምን እንዴት ነው ምንገዛው ጋይስ እኔ የእናቴ ልጅ ብትሆንም ቸክ ሳላስደርግ አልገዛም መኪና አይደለም ላይቭ ላይ ያገኘሁትን ሰው ትንሽ ትንሽ ከሰማሁት ነው ማወራው፣ እኔ መጨረሻውን አላየሁም። ማን እውነተኛ ማን እንትን እንደነበረ አላውቅም። ግን አንዳንዴ እንዴት ነው ላይክ ሰዎችን ያን ያህል የዛን ሺህ ብር የሚያክል መኪና ለመግዛት ሀው ብሊብ ሰው ላይክ ዝም ብለን ዝም ብሎ ተርካሻ መኪና የሶስት ሺህ ብር እንኳን ልትገዛ ቼክ አስደርገ ነው አይደል፣ እንደ መካኒክ ምናምን ይዘህ ሂደህ ያለውን ችግር አይተህ ምናምን የምትገዛው መኪናውን። ሀውካም፣ ላይክ የመቶ ሀምሳ ምናምን ሺ ብር መኪና መካኒክ በምናምን መኪናውን ያውም የስራ መኪና ማለት ነው ቼክ ሳናስደርግ እንዴት እንገዛለን? ይሄ ፎልቱ የማን ነው ብለን ነው ማሰብ ያለብን ጋይስ። የፈለገ ይሁን የእናታችን ልጅም አናምንም፣ በገንዘብ የተነሳ ጋይስ እና እየሰማን ነበር ሁላችን እና፣ ምን ይመስላችኋል? የኔ አስተያየት ሰርቋታል፣ ወስዶባታል። አይደለም አይደለም እኔ አውርቸው አላቅ። እንዳውም ከሱ እሷን ነው ሞር እንትን ምላት። ግን አንዳንድ ሰዎች ደግሞ እውቀታቸውን የእውቀት እዚህ መታወቃቸውን አውቀው ደግሞ አፖርቹኒቲውን መጠቀም ስናገድ፣ አሁን እኔ ያልሆነ ነገር ከሸጥኩ ራሱ ነገ ተመልሽ ይመጣለሁ ስለምን እንትን ላለው ይደብረኛል። ያልሆነ ነገር አሳምኖ ለመሸጥ ቢኮዝ ቢዝነስ ስሰራ የሆነ ሰዓት እውነቱ ይወጣል። የሆነ ነገር ሲሸጥ አይደል አጭበርብሮና አጭበርብሯል ነው አጭበርብሯታል። ማሚ እውነት ለመናገር እና የውጭ ሄዲያ እከክ እዛ እከክ የሆነ ነገር አታምጪብኝ እጭ እንዳት ለቂኝ በአት እንዳት ለቂኝ። እኔ እኮ ሌላ ቦታ ነኝ። እኔ ቆንጆ ፖሎ እና ጆኒ ላይ እንዳት ወጪ በአት የምታሳዝኑኝ እናንተ፣ አንድ ቦታ ላይ ናችሁ። እስከው እንዳት ለቂኝ በሏት በልታ ማርያምን ስደውልላችሁ አልሳት ታነሱ ቀርታችሁ፣ ልክ አፍተር ላይክ ዋናወር አንዴ ስዘጋ ደግሞ ይግባ ኦሪያ፣ ልክ ደውለን አቆዩ ምናምን ይባላል። አፍተር ዋናወር ምን አም ቢዚ ማን አም ቢዚ አንድ ፍሬንድ አለኝ። አቢዚ እንቅልፍ ከእንቅልፍ አሁን ነው እንዴ የተነሳ? እኔ ሲደብረኝ ነው የሚሄድባት ሲደብረኝ ሲደብረኝ። ጋይስ አሁን አልደበረኝም፣ ሲደብረኝ እኔ ግን እንዳትፈች በሏት። በልቶ ያልጠገበ ሰው እንዴት ነው ስለ መቶ ምናምን ሺህ ብር መኪና የሚያወራው? ጋዴ ማዘር ያከር ሰው ቤቢ፣ ምንም አታወሪ፣ እዛ ቁጭ በይ። ስለምናወራው ነገር አስተያየት መስጠታችን ቤቢ፣ ወይ ደግሞ ምንም ምትይው ነገር የለም ቤቢ። ሰው ቁጭ ብሎ የሌላ ሰው አስተያየት ለመያዝ አትላኩ ጋይስ። ምንም አይነት አስተያየት አሁን እኔ ቤቢ ስሰጥ አይቻላቅም። የሆነ ነገር ሲወራ እነዚህ እኮ አስተያየት ስለሚሰጡ ነው የሚገቡት ቤቢ ቤቢ ቦታ ለመያዝ ለምን እንደምትገባ ነው ያለቀ። ቤቢ ምንድን ነው ሰውስ? ላነገር ብቻ ነው ለወሬ ብቻ ነው። ለመቀመጥ ምን ያደርጋል? ኦኬ ደህና አደራችሁ፣ ግን በኢየሱስ ስም ገና ሲክስ ኢን ሞርኒንግ ነው። ደህና አደራችሁ ቅዱስ ሰዎች እንዴት አደራችሁ? ስዬ ሄሊዬ ማሚዬ እንዴት አላችሁ? የእግዚአብሔር ሰዎች እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን እንዴት ሰነበታችሁ? አምላኬ እስኪ እንደ ቤቢ ቱ ስዊት አድርገኝ። እንደዛ ነው ሳንጃው እያባቴ ወዬ እንዴ ሻሉ፣ ከእንቅልፌ ሳልነሳ ልትረኪ። ሶሪ ማሚዬ፣ ላይብ መሆንሽን አላወቅኩም። ኧረ ላዳምጣ አልችልም። አይ አንተ ሶስት ሰዓት ቆይተ ነው እንዴ ምትደውል

ከኤ እስከ ቢ ነበርኩኝ ቴዲ ግን መጀመሪያ ላይ ሊገባትን ያለው አባባል ደስ አይለም። እውነቱን እኮ ነው። ምንድን ነው በነፊታችን እዚህ ጋር ያ ሂዝ ራይት መጨረሻ ቁጭ ብሎ ላወራበት የሆነ ነገር መግባት አለብህ። የለም መጨረሻ ላይ እንደዛ አለ እኮ ማን፣ ከዚህ በኋላ እንዳደውሉልኝ እኮ አለ ማሚ። እንዴት ምንም አሰብ አለን ብለን አንዴ ምንም እንደዚህ አይነት ኬዝ አለን ብላችሁ ካሰባችሁ ማን ነው የሆን ነገር መጀመሪያ ማን ክፍያ ይገባናል እኛ እየተሰደብን የተለያየ አስተያየት እየሰማን ጊዜያችንን ሰውተን ማን ነው ካለምንም ክፍያ አይመጣውም አለ እውነቱን ነው አይስበር እንዳትደውሉልኛ ከጭራሹ ተመችቶኛል እውነቱን ነው ትክክልም ነው። አንቺ እዛ ጋር የምትሸከሚ እንትን እኮ ቀላል አይደለም። እሱ ቦታ ስትሆኚ ማለት ምንም ጥቅም ለማያገኝበት ከዛም ከዚህም የስድብ ማለት ማለት ነው። ፌር የሆን ነገር ብትሰሪ ፌር ነው አይባልም። የሆነ በመሀል ለእሷ እንትን ተጫነ እሱን ተጫነ ነገር ግን ልናገር እና ልውረድ። የምር የደበረኝ ነገር ምን እንደሆነ ታውቃላችሁ? ልጅቷ በሰዓቱ ሪል በኤቪደንስ ነበር እያወራች የነበረው ራይት። አንደኛ ነገር እኔ እዚህ ጋር የምጠይቀው ሰው እግዚአብሔር ይስጥሽ፣ እንደውም ስላስታወስሽኝ አራት መቶ ሰዎች አላችሁ። ከመቼ ወዲህ ነው ፕሌን ውስጥ ስልክ የሚሰራው? እስኪ ምናልባት እኔ ገጠር ልጅ ስለሆንኩ ሁሌ የገጠር ልጅ እንደምትሉኝ፣ ምናልባት እስኪ የምታውቁ ሰዎች አዘዱ ፕሌን ውስጥ ስልክ እንደሚሰራ ይህን አይ ሪሊ ጀስት ዋን ነው ወይ እንጂ ልጠይቅ፣ ስልክ ኮል የሚሰራበት ሁኔታ አለ ያም ግን

አለበት ሁኔታዎች አሉ። ግን ከዛ በላይ ነው ያሳመነኝ ነገር ልንገርሽ ቤቢ እንደ አንቺ ጥያቄ ነበረብኝ፣ መጀመሪያ ላይ ማለት ነው። ግን በኋላ ላይ ሊሆን ይችላል ብዬ የተቀበልኩበት ምክንያት ዞሮ ዞሮ እያወራ ነው ሰው ልጁ አለ እዛ ላይ ኳርል በስልክም ቢሆን ላይቭም ባይሆን ማለት ነው። በስልክ እያወራው ነው ማለት ነው። እዛ ጋር ተቀመጠ እዛ ጋር ላይፍ ሆነ ምን ለውጥ ያመጣል ብዬ ሳስብ እውነት ሊሆን ይችላል ብዬ አሰብኩ እንጂ መጀመሪያ እንደ አንቺ ጥያቄ ሆነ ነበር። የሚገርምሽ ኦኬ ዋይፋይ ምናልባት የእንትኑን ይጠቀማል። ኦኬ ኦኬ ሜቢ እኛ እኔ በህጉ ማቀው ፕሌን ውስጥ እኔ እያየሁት ነገር ያየሁት እና የሰማሁት ምንድን ነው፣ እሷ ስትናገር መጀመሪያ አካባቢ ነው እኔ የሰማዋት ማለት ነው ተምር ስትናገር እና ቤቢ ሀው ካም ላይክ በዚህ መጠን እንደዚህ እየተቀራረብን እንኳን እንዴት ነው ብሊቭ የምታደርጊኝ? ቢሊየን ሚሊየን ለምን ራን አላረግም ቢዝነስ የአንቺ ቢዝነስ የአንቺ ነው፣ የኔ ቢዝነስ የኔ ነው። ብሊቭና ሰዎችን ማወቅና ገንዘብሽን ኢንቨስት ማድረግ ብዙ ዲፍረንት ነው እና የመቶ ምናምን ሽብር መኪና መካኒክ ሳትወስዲ ቼክ ሳታስደረጊ እንዴት ነው ላይክ የእናትሽ ልጅ እንኳን መኪና ስትገዢ ቼክ ማስደረግ አለብሽ። ከእናትሽ ልጅ እንኳን ስትገዢ፣ በቃ ምንድን ነው ገንዘብ ነው። መቶ ምናምን ሺህ ብር እንዴት ነው አምኜው መኪናውን ቼክ ሳላደርግ ውዛውት ኤኒባዲ ላይክ የሚያቅ ሰው ጋር ሳልሄድ ምናምን። እንዴት ነው ላይክ፣ የማን ነው ችግር ብለን አምኜው አለው። ማመንሽ ኤክስኪውዝ አያሰጥሽም፣ አንድን ሰው ማመንሽ አዎ ግን በዛ ላይ ደግሞ እውነቷን ነው አሁን የምትለው። ማምዬ እንደ የፈለገ ነገር ቢሆን በፊት የሰጠችው መቶ ሺ ብር ቼክ ነው። ሰባት ሺ ብሩ ዜል ነው አሜን ይሆናል። እኔ እሱን እግዚአብሔር ጃጅ ያርጉ። ግን የፈለገ ነገር ቢሆን ቼክ ማድረግ ነበረባት። አልሰጠችውም አይደለም ይህንን የሚያክል ገንዘብ ያለው መኪና ሰው ይዘሽ ሳትሄጂ ዝም ብሎ ተራ መኪና እንኳን ለቤት ለመንዳ አይደለም ለቢዝነስ ዝም ብሎ ድራይቭ ለምናደርገው እንኳን ከሰው ላይ ስንገዛ ቸክ አስደርገን ነው አይደል እንዲ የምንገዛው። ስለዚህ እንደውም ማማሚ እንደ ቀልድ ተብሎ የሚወራው ነገር አለ አይደለ። በኋላ ላይ ቴዲ ጥያቄ ጠይቆ ማለት ነው ምን ትላላችሁ ሲል እንደ ኮመንት ማለት ነው፣ ይጋቡ፣ ይዋደዳሉ ምናምን የሚባለው ነገር ማለት ነው ጥያቄ ጭሮብኛል። እውነት እንደ ቀልድ ነው የተነሳው እዛ ጋር፣ ግን ደግሞ በዚህ ያህል ደረጃ ሰው ትረስት እንዲደራረግ ቢዝነስ ላይ ያለ ሰው ማን ነው? የሁሉ ገንዘብ ሊያደርግ ይችላል ብዬ አላስብም። በተወሰነ መልኩ ማን ነው የሆነ ነገር ሳይኖር አይቀርም። ግንኙነት እንደዚህ ትረስት ቢውልድ እንዲያደረጉ ያለ ያደረጋቸው ብዬ ገመት። እንደ የፈለገ ትረስት ቢኖር ያን ያህል ብር ትሰጣለህ እና ለሰው አይ፣ በቢዝነስ ሳይሆን ትረስቱ ቤቢዬ ማን ነው

ልታምንበት የቻልከው ምን ዋቴ ይኖራል እንዴ? ልጅ ያነሳት ሱ አልሰማሽም። መጨረሻ ላይ ፋይናሊ ሌጋሊ እኮ ዊን እንደሚያደርግ ያውቀዋል። ባይዜት አቅ ያለሻ ሌጋሊ ከሄደ ማለት ነው በተወሰነ መልኩ ወደ እሱ ነው የሚደፋው። አሁን ይሄ ስም ማጥፋቱ ምናምን የሚባለው ነገር ማለት ነው። ለምን እሷ በትረስት ነው እንጂ የሆነ የፔፐር ነገር የተገናኘ ነገር ማለት ነው። ምንም ሌጋል ቦታ ላይ ብትሄድ የምታሸንፍበት እንትን የለም። እሱን የተሻለ ማሸነፍ እድል ያለው ማለት ነው። ለምንድን ነው ምን ወረቀት አላቸው? አንድ ነገር ልንገር፣ ሲጀመር አንድ መኪናሽ ለገቨርንመንት ታክስ መክፈል አለብን። እሱ እሱ እሱን ያስጠይቋል። ትክክልሽ ማለት ነው። ማን ያወራ አውሪ። ቤቢሽ ቼክ ፓይ ነው ገባ፣ ክሬዲት ቼክ እንኳን አይደለም። የሚገባ ሄዳ ማውጣት የምችለው ገንዘብ ነው ማለት ነው። የገቨርመንት ክፍያ አትከፍልም ማለት ነው። እሱ ራሱ የኔ ህግ አዋቂ የኔ ፍቅር እንዴት አደርሽ? በህጉ መሰረት ህግ ያስቀጥሃል። ይሄ ራሱ ማለት፣ ሁለተኛ ነገር ደግሞ ማለት ነው ወረቀት ያልሰጠሃት አሰ ቢዝነስማን ለምን የሆነ ወረቀት አልሰጠሃት? ቢሮ ካለህ ኢሌጋልነትን አይዲህን አምጣ ትባላለህ ማለት ነው ይ አሁን ልንሽ የፈለግኩት ምን መሰለሽ፣ ከዛ ሁሉ ከዛ ከዛ ሁሉ ለመዳን ብለሽ ብዙ ዳሜ ታመጫለች። ላይ ላነሳ የፈለግኩት ነገር ምንድን ነው አሁን ፋይናሊ ብር እሷ እየጠየቀች ላለችው ወይም ደግሞ ተጎድቻለሁ ለሚለው ነገር ማለት ነው እሱ ያሸንፋል፣ ነው እያልኩ ያሉት። ለምን ከፔፐር አንፃር ፔፐር እኮ ተፈራርመናል፣ ነው የሚለው ልጁ። አይተሽው ከሆነ ማለት ነው ወረቀቶች እንዳሉት ያሳያል። ግን ደግሞ እሱም ነጻ አይሆንም፣ አላደርግም ነበር እሱም ደግሞ ነጻ የማይሆን ሌባ፣ ሌባ ነው። ሁለቱም ጋር ችግር አለ። ኖ ኖ ኖ ኖ እንደዚህ ማሽቃበጥ ምናምን ስለማይመችል ሰውየው ለምቸል ሁለቱም ጋር ችግር አለ። ባይ ኤቪደንስ ካለክ ለምቸልው ማሚዬ መጣ ቤቢ ሌባ ነች ስትለኝ፣ ኦኬ ሾው ሚ ፕሩቭ አለሽ ወይ ቤቢ ሌባ ለመሆኗ ትባላለች። ዋይት እሷ ያን ሁሉ ነገር ፋክቱራ እየለከት እሷ የማያሳይበት ምክንያት ምንድን ነው? እሷ የማያሳይበት ምክንያት ምንድን ነው? you know አምና ነው የነገረችው አይደል? እኔ ሀገራለሽ ደብ ይልኳል። እኔ ኢትዮጵያ ሄጅ የገንዘቤን ስፔንድ ብዬ ነው ብላ ልቴን ኢትዮጵያ አንድ ወር ሲቀራት የነበራትን ብር ነው ሁሉ ሰጣ ሄደችው። እምነት ስላ ልጅቱ ባይተዋይ ከእሷም ስህተት አለ። በክት ነች። ይህን ያህል ብር እንዴት ነው ለሰው ከሽ የሚሰጠው? ዋ እናቴ ተሙም ነበረ። ትላንት የቲክታክ ሱፕሪም ኮርት አረጉት። ደግሞ የሚጠሩትስ እነ ተሙ እና ተሙ ታሙ ቲክታክ ሱፕሪም ኮርት ይሰማችኋል ጋይስ? አይሰማ ይሰማል። ይሰማል። ይሰማል። ይሰማል ይስ አንዴ፣ አንዴ በቃ የምትባለው ማለት ነው። ምን ነው በውስጥ ልኮላል እንደ ምናምኑን አመኑን መጣ ምናምን በጠዋቱ ተበሳሽ ትለኛለ ልንፋ። ጋይስ፣ ስነ ስርዓት ይኖራችሁ ስታወሩ ፕሊስ። ቤቢ፣ አንደኛ ነገር ይሄ እየተሳደብ ሰው ዲስሪስፔክት እያደረግሽ እዚህ ቤት መስጠት አይቻልም፣ አስተያየት ሴት